ወደር ከም ጠላም አንቺም ብትሆኝ አንተም ወንድሜን ታስፈቻሽ፣ አለበለዚያ አልፋታሽም። ሰማሽ ምን እንዳደረገኝ ሳታውቅ አንድ ጥያቄ ይህን ልድረግ ትችላለ። ተነጋግታችሁ በሰላማዊ መንገድ ችግሩን የምትፈቱት። ስማኝ፣ በእናትህ ስማ። አንተ ራሱ ስትጀምር በቃ ል ከአሁን በኋላ ስማኝ፣ ቆይ፣ አይደለም ከአሁን በኋላ ልክ። ስማኝ፣ እሷን እንደዚህ እንድትናገራት አልፈቅድልህም። በቃ የመጨረሻ ነው፣ ልክ የመጨረሻ ነው። እኔ በሰላማዊ መንገድ ተፈቱታላችሁ ብዬ ነው እንጂ ማለት ነው። እዚህ መታ እያወራ ያለው ነገር እሷ ላይ ትክክል አይደለም ማለት በቃ። እኛን የሚያስተዳደር እነሱ ነው። ባበይ ለሊት ወቶ ማታ ነው የሚገቡ 11 ሰዓት ወጥቶ ምናምን ለዛ ነው። የቀን ስራ እየሰራ ነው የሚያስተዳደረው። እኔም ተማሪ ነኝ። ገባ ማዘሯም ስራ አሰራ ለዛ ነው እሱ ታሰረ ማለት ማለት የእለት ጉርሳችን እኔ የሚያስተምርኝ እሱ ለዛ ነው። ብራዘር ትረጅኛ ያለች ጓበ ማለቴ ያው ፍቅር ነው። ይገባሻል። የፍቅር ነገር ስለሆነ ነው በጣም ስለሚወድሽ ነው እንደዚ ያደረገው፣ እና ለዛ ነው የፍቅር ነገር የሚገባሽ ከሆነ እና ከዚህ በኋላ ጫፍሽ ላይ የማይደርስ በቃ ምቺ ከሆነ ወንድሜ ብቻ በቃ ላይ ማዘሯ ስትይ እና በጣም ይቅርታ በሱ ስምሽ ይቅርታ

ይቅርበኝ እንጂ ሌላ ምን እላለሁ። እሱ ነኝ ለማ አሰላሙ አለይኩም። ውድና የተከበራችሁ ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? እኛ ሰላምነን አልሀምድሊላህ ሰሞኑ እየተፈጠረ የነበረውን ነገር ሁላችሁም እያያችሁ ነበር እና አሁንም ዛሬ ያለው ነገር ጥሩ ነው፣ ከዚህ ቀደም ከነበረው ይሻላል። ማለትም ልጁ በህግ ቁጥጥር ውስጥ ሆኗል። ትላንትና ያው እኔና ጆሲ አስበን የመጣ ነው። እነሱ ወደ መስማማቱ ጋር እየደረሱ ነበረ፣ ግን ደግሞ ከርቀት ሆነን ስናይ ጊዜ እየተስማሙ አይመስልም። ሌላ ነገር የሚፈጠር መስሎት ጆሲ በመሃል ገባ እንጂ እኛ የዛን ሰዓት ያው እነሱ እያወሩ የህግ አካል ጠርተን በህግ ቁጥጥር ውስጥ እንዲውል ነበረ አስበን ነበረው። ያው ፋይናሊ ከጆሲ ጋር የሚጣሉት ተጣልተዋል፣ ግን ደግሞ በህግ ቁጥጥር ስር ውሏል። ልጁ ለዚህ ነገር መፍትሄ ያስፈልጓል ብዬ አስባለሁኝ እኔ ማለትም ወንድምየው በጣም በቃ ማዘርየው በጣም እየተጎዳች እንደሆነ በጣም ደግሞ የቤተሰቡን ኃላፊነት ወስዶ የሚሰራው የሚንቀሳቀሰው ያ ልጅ እንደሆነ እና እሱ ሲጎል ከቤተሰቦቻቸው እስከ ቤተሰባቸው በጣም ብዙ ነገር እንደሚጎል በቃ የቤተሰቡ ምሶሶ የሆነ ልጅ ነው። በጣም ለቤተሰቡ አስፈላጊ ሰው ነው እና የህጉን ነገር ያው እንደ ባህላችን በሽምግልና እርቅን ፈጽም ድጋሚ ድጋሚ በጭራሽ እሱ አጠገብ አይደርስም ነው። ስለዚህ ያለውን ነገር እናውራ ብሎኝ እዚህ እነ ሰላም እና ጆሲንም ጠርቻችኋለሁኝ ወንድም ጊዋንም ጠርቻችኋለሁ እና ታርቀው በሰላማዊ መንገድ ህይወታችንን የምንቀጥልበትን መንገድ መፈለግ ነው። ከመጀመሪያው እስካሁንም ድረስ የምላችሁ ይህንን ነበረ። ከሰው ልጆች ጋር በሰላማዊ መንገድ ለመኖር ለመቀጠል ማሰብ ነው እና ያው ያን ነገር ማድረግ ከቻልን ከነሱ ጸብ ማትረፍ ከነሱ ጋር እሱ ታስሮ የነሱ ቤተሰብ ቢጎዱ ምንም የምንጠቀመው ነገር የለምና። መጥቷል ያው ወንድምየው ነው መሰለኝ። ነው ሰላም ነው ብራዘር ላይ ቆ ማየን ፋል ተፈጥሮ ምናምን እንደማለት በጣም አዝነናል። ቤት አስፈላጊ ሰሆነ የምታረጉ ነገር ካለ እንግዲህ ስለሆነ አዎ እንደነገርኳችሁ ነው። እንደዚህ አናግሮኝ ነበረ ወንድምየው የመጣው እና እኔም ሰላማዊ መንገድ እንዲፈጠር በሰላማዊ መንገድ ነገሮችን እንድንጨርሳቸው እንደዛ ነው የማስበው እኔ። ነገሩን እኮ በሰላም መፍታት እንችል ነበር ግን እሷ እንደዚህ ማድረጓ በጣም የሚያሳዝን ነገር በጣም የሚያሳዝን ነገር። እኔ ደግሞ በወንድሜ ይቀልድ አላውቅም። ስለ አንተንም ስለማቅ ነው እንደዚህ ሆኖ፣ ግን እኔ እሷን አንለቃትም። ታውቃለህ፣ ሴትም ስለሆነች ነው አንድ በአንተ ስለመጣች እና ለቤት ደግሞ በጣም የሚያስፈልግ ሰው ነው። ከእኔ በላይ እሱ በጣም የሚያስፈልግ ሰው ነው። ለማዘሯ ለእኛ በጣም የሚያስፈልግ ሰው ነው። እሱ ታሰረ ማለት ደግሞ እኛ የለት ጉርሳችንም አናገኝም። ገብቶሃል። ስለዚህ አንተ የምታደረገው ነገር ካልሆነ ከልጅቷ ጋር ጨረሰ በቃ ይማየውን ነገር በወንድሜ ይቀልዳላል ያለው ነገር እኛ ሲጀመር ያው በሰላማዊ መንገድ እንዲያልቅ ነው። እዚህም የጠራው ምናምን ህግ የያዘው ነገር ነው ነገር ነገርየው እና እሱ ነገር በእንትን ነው በቃ፣ ማለት በንግግር ምናምን ነገር መፍታት የሚቻል ይመስለኛል። ይመጣሉ፣ ችግር የለውም በሰላም የሚፈታ ከሆነ በሰላም እንዲፈታ አደርግ። ለምን ወንድሜን ስለምፈልገው፣ ሰላም ነው የምፈልገው። ገባሻ? በኃይልም ከመጣ እኛ ማንም አንሰማም፣ ግን ሰላም ደግሞ ከሁሉም ነገር ስለሚበልጥ ወንድሜ በሚችለው አቅም አስፈታልኝ። እኔ ለእናቴ ያስፈልጋታል ለእኔም ስለሚያስፈልገ እኔ ደግሞ አቅም የሌልዙ ለዛ ብራዘር ተባበል። እኔም ያ ሁለታችሁ መሀል ያለው ጸብ ተፈቶ በሰላማዊ መንገድ ልጅቷ በሰላማዊ መንገድ ትምህርቷን እንድትቀጥል ወደ ቀደመ ሰላሟ ተመልሳ ህይወቷን እንድት ኖር ነው ፈልገው እዚህ ጠር፣ መጥተዋል እነሱ። አንድ ነገር ነው መደምልሽ፣ የሰማሽ ነው። ወንድሜን የምታስፈችው ከሆነ አስፈችው፣ አለበለዚያ ግን ማለት ነው። አንተ አንተ ምን እኮ ታስፈራራኝ አትችልም እንደ ወንድምህ እዚህ ጋር ምስኪን ምስኪን እንትን ስል እውነት፣ እሱንም አታውቂኝም እኛንም አታውቂኝም። አንተም ወንድምህን ብትሆኑ የስራችሁን ታገኛለች። አንተም እየመጣህ እኔን ማስፈራራት አትችልም። እሺ፣ አሁን እሱ እሱን ስገላገል ለማን አንተ መጣክ። ማንም ማንም ቢሆን ሊያስፈራረኝ አይችልም። እሺ፣ እየሰማሁህ ነው። እኔ ሴት ስለሆንሽ ነው እንዲህ ቆሜ ማናገርሽ። ገብቶሻል? ይኸውልህ ወንድሜ ምን ያክል እኔ እንደሚያስፈልግ አታቂ ምን ያከለ፣ እኔም ለቤተሰብ በጣም ነው ማስፈልገው እኔም ለቤተሰብ በጣም ነው ማስፈልገው። ለቤተሰቡ ሰው ያስፈልጋል። ገባህ አይደለ? ሁሉም ሰው ለቤተሰቡ አስፈላጊ ሰው። አንተ ብራዘር በምን ምክንያት እንደታሰረውላም እያወቅህ አይመስለኝም። በእርግጠኝነት ብታውቅ ኑሮ እንደዚህ አታወራም። ቆይሽ፣ አንድ ጥያቄ፣ በምን ምክንያት የታሰረው ወንድምህ? ይህን ልድረግ ትችላለህ፣ እንደዚህ እያልክ እጅህን አቀስር። ምን ሆነህ ነው? መጀመሪያ ምን እንደተፈጠረ ነገሩን ወቁ። አባቴ የፈለገ ነገር እጅህን አቀስርበት እሷ ላይ የፈለገ ነገር ቢሆን ወንድሜን ታስፈችዋለች፣ አለበለ አላስፈታውም። አላስፈታውም። ለምን ለምን ይፈታው? ማንንም ነው ማልፈራሹ። ማንንም ንገርው እኔ አልለቅሽም። ሰምተሽኛል? አለ አንድ ወንድም ችግሩን አውቀሀል ወይ መጀመሪያ፣ መጀመሪያ ምን ሆነ? መጀመሪያ ተረጋጋ፣ ያዝ ማለት ነው። ወደድክም ጠላህም፣ አንቺም ብትሆኝ አንተም ወንድሜን ታስፈቻሽ። አለበለዚያ አልፋታሽም። ሰማሽ? ምን እንዳደረገኝ ሳታቀኝ ነው። አንድ ጥያቄ ይግደለኝ። አንተ ነገሩ ልታስረዳኝ እኮ አውቀዋል። በምን ምክንያት እኔ አሁንም ቢሆን ቆይ ጆሲ ቆይ ቆይ፣ አንተ ምን እንዳደረገኝ ታውቃለህ? ምን እንዳደረገኝ ታውቃለህ? ነገርኩህ። እኔ በምን ምክንያት ነው? ሴት ስለሆንኩኝ ነው ችግሩ። ነው፣ ቃል አላውቅም። አባቴ፣ ቆይ ተረጋጋ። እስኪ መጀመሪያ እኔን ስማኝ። በቃ ልረጋጋ ምችለው ወንድሜ ስታስፈታልኝ ብቻ ነው፣ ገባህ? ወንድሜ፣ ወደድሽም ጠላሽም ታስፈቻለሽ። አንተ ብዬ ነው አኮኔ መኮ ኮ በሰላማዊ መንገድ እንድትፈቱት እኮ ነው ነገሩ። ና ቆይ፣ አይደለም ተው፣ ቆይ ተረጋጋ። ቆይ እኔ ፀጥ ያልኩ ሰላም፣ አንቺንም አንተንም አስቀይማለሁ። እሺ በቃ ልክ ስማኝ፣ እሷን እንደዚህ እንድትናገራት አልፈቅድልህም። በቃ የመጨረሻ ነው ይሁን፣ የመጨረሻ ነው። እኔ በሰላማዊ መንገድ ተፈጥቷላችሁ ብዬ ነው እንጂ ማለት ነው እዚህ መታ እያወራ ያለው ነገር እሷ ላይ ትክክል አይደለም። በ በቃ ቆይ፣ እናንተ ይሩ ዘርበሉ ችግር እኔ አወራው ለነጋገርኩ ችግር የለው። እኔ እኔ ስለማቃቸው ገባክ ነው እንጂ ማለት ነው እንደዚህ እንድትናገራት አልፈቅደለም ነበረ። ቀድሞ ነገር ማን በቃ ቆይ፣ እናንተ ችግር የለም። ችግር ነው ችግር። ና በቃ እሺ። ቆይ በቃ መጀመሪያ ነው መጀመሪያ በመጀመሪያ ደረጃ እቺ ልጅና ወንድምህ መሀላቸው የተፈጠረው ጸብ ምንድን ነው? ማለት ዩቲዩብ ቪዲዮ ታያለህ። የፈለግኩትንም ባይ ማለት ነው። የፈለገ ነገር ቢሆን በወንድሜ ነው የመጣችሁ። ቆይ ተረጋጋ። ቆይ ስመኝ። ይኸውልህ በመጀመሪያ በመጀመሪያ ደረጃ እዚህ ስትመጣ ጊዜ እንታረቅና በሰላማዊ መንገድ በሽምግልና ጨርሰ ነው ወንድማችን ይፈታ ብለህ ነው አይደለም። ያ ነው የመጣንበት አላማ። ስለዚህ ለዛ አላማ ሚሆን አይደለም፣ አሁን እየተናገርክ ያለው ንግግር የባሰ ጸብ ነው። አንተም ኃይለኛ ወንድምህም ኃይለኛ፣ አይሆንም። ገባክ? የሆነ ሰው ተረጋግቶ ነገሮችን ማስተካከል መቻል አለበት። ስለዚህ ይኸውልህ ስማኝ፣ በቃ ችግር የለውም እኔ አረጋገዋለሁ። ችግር የለውም በቃ ቆይ፣ አይደለም ይኸውልህ፣ በመጀመሪያ ደረጃ ይኸውልህ ወንድም ለሷ ያለውን ፍቅር እሷን ፈልጓት ከሆነ መጀመሪያ የገለጸበት ነገር ትክክል አልነበረም። ገባክ? ይው ሰማኝ፣ ቆይ ተረጋጋ እንደዛ ቢሆን ኖሮ ምናልባት እኮ አይታወቅም የፈጣሪ ነገር ሏ ማለት ነው፣ አብሮ ሊሆን ይችላል። መጀመሪያ በኖርማል መጥቶ ጠይቋት ቢሆን ኖሮ ነገሮች በሰላማዊ መንገድ ሆኖ ቢሆን ግን ደግሞ ሰላም እንድታደረገው እኮ እኮ ሰላም እንዳላረገው እያደረክ ያለው አንተ ነባይዘ ባይዘውይ አንተ በንግግር ማሳመን ይችላል ያልኩትን ነገር ተሰማኛለች። ግን አንተ ሰላም እንዲፈጠር ሳይሆን የባሰ ነገሩ እንዲጋጋልና ወደ አላስፈላጊ ሁኔታ እንዲሄድ ነው እያደረክ ያለው። ስለዚህ ለው ልንገርህ ቆይ። በመጀመሪያ ደረጃ በጣም ጓያ ያለባት ነበረ ገባክ? ለእሱም ፈርታ ምናምን ትምህርት አቁማ ነበር። እሱም ፈርታ ከኛ ጋር መገናኘት አቁማ ቤት ተቀምጣ ነበረ። ስለዚህ አንተ እህት ቢኖርክ እሱ እህት ቢኖረው ምናልባት የትናንት ነው ቪዲዮ፣ እኔም እህት አለኝ እያለ ነበር፣ እንዳንቺ እህት አለችኝ እያለ ለሴት ልጅ ክብር አለኝ እያለ ነበር። ገባ? ለሴት ልጅ ክብር ካለ አንተም ይሄ ነገር እንዳልሆነ ነው ማለት ትክክል እንዳልሆነ ነው ማሰብ ያለብ። እኔ እንደሚሰማኝ እንደዛ ነው። ገባክ? አዎ። ስለዚህ እኔ ነገሩ እንዲህ መሆኑን አላወኩም ነበር። በቃ እና በቃ አንተ ምችለውን አድርገና እኔ እነሱንም ይቅርታ መጠየቅ አለብኝ። ይቅርታ ጠይቄ ወንድሜ በሰላማዊ መንገድ አስወጣል። በቃ ይሄን ነው ነው ማለት ስለዚህ፣ አሁን ብራዘርም ነግሮኝ ነበር እስር ቤት ያለውን ነገር እና ሁሉም ነገር በሰላማዊ መንገድ አልቆ እንደሚወጣ ነግሮኝ ነበር። እና እሱ ሳይ ነው በጣም ትላንትና ድንገት ያለ መግባባት ተፈጥሮ ነው እንጂ ነገሩ አልቆ ነበረ። በነገራችን ላይ በቃ በሰላማዊ መንገድ ከህይወቷ አውጥቶ አልቆ ነበር። በቃ በሱ ምክንያት ነገር የተፈጠረ መስሎኝ ያው ወንድ ልጅ ነህ፣ ትረዳኛለህ። ወንድ ልጅ ነህ። ስለዚህ አሁን በሰላማዊ መንገድ መጀመሪያ ይቅርታ በላቸው፣ ሰላም ተባባሉ። ሰላም በይው፣ ሰላም ይሂድ፣ በቃ ሰላም በለ ይሄ ነው መሆን ያለበት። እኛን የሚያስተዳደረን እሱ ነው። ለሊት ቶቶ ማታ ነው የሚገቡ አስራ አንድ ሰአት ምናምን ለዛ ነው የቀን ስራ እየሰራ ነው የሚያስተዳድረን። እኔም ተማሪ ነኝ። ማዘሩም ስራ አሰራን። እሱ ታሰራ ማለት የተጉርሰራችን እኔም የሚያስተምረኝ እሱ ነው ለዛ ነው የአራዳ ልጅ ደግሞ ጓ ይላል ብትን ይዳርቀን። ነገሩን ካወቀ በኋላ ደግሞ ይቅርታ ይጠይቃል። በቃ እሱም በሰላማዊ መንገድ ወንድምየው ከአሁን በኋላ አንቺ ጋር አይደርስም እና ደግሞ አንቺም ደግሞ ክሱን አንስተሽ በሰላማዊ መንገድ እንድትለያዩ ሁሉ ነገር ከተፈጠረ በኋላ እንደዛ ከተደረገ በኋላ ያምኛውን ሂጂ ክሱን እንዳነሳ ነው። ምንም አይፈጥርም ልጁ እኮ በንግግር እ ተግባብታችሁ ጨርሳችሁ ነበረ ትላንትና እኮ አልቆ ነበረ። ምን አለመሰለኝ ይቅርታሽ ከዚህ በኋላ የእውነት በሱ ቦታ ሆኜ እኔ ይቅርታ ጠይቅሻለሁ። ከዚህ በኋላ በቃ ጫፍሽ አይደርስም። እኔ ያለውን ነገር አስረድኋለሁ። ያው ፍቅር ነው ይገባሻል። ም የፍቅር ነገር ስለሆነ በጣም ስለሚወድሽ ነው እንደዚያ ያደረገው እና ለዛ ነው። የፍቅር ነገር የሚገባሽ ከሆነ ለዛ እና ከዚህ በኋላ ጫፍሽ ላይ የማይደርስም በቃ ምቺ ከሆነ ወንድሜ ብቻ አስወጪ ቃ ላይ ማዘሯ ስትይ

እሷን ትላንት ነው በቢስ ፈቱት እንደሆነ አልገባኝ። እንደዛ ይቅርታ እየጠየቃት እንደሆነ ከዚህ በኋላ አልደርስብሽም ሊላት እንደሆነ አላወኩም። እንዲህ ሲነካት ግን ሌላ ነገር ሊያራምድ መስሎኝ ሩጭ እጅ ስሜት ሆ እሱ ጋር ታገልኩ ገብተዋል አይደለ። ስለዚህ አሁንም ቢሆን ነገሮቹ በቢስ መፍታት ይቻላል። ኒ እሷ እሱን አታቆ ምንም አይልም። እሱም ከቪዲዮ ውጭ ያቃትም፣ በአካል ምናምን ትምህርት ስትል ነው የሚያገኛት እኮ አዳምጭ፣ ምን መሰለ፣ በትምህርት ምናምን ስትል ሊያያት ይችላል። ስለዚህ ከዚህ በኋላ እኛ የምንፈልገው ምንድነው? አጠገቧ ይደርስ በቃ እንጂ፣ እኛ እሱ ታስሮ የምንጠቀመው ነገር የለም። እሷ ሲኖራት የምትሰጥ እንጂ የማንንም ክፋት የማንንም እንትን የምታይ ሴት አይደለች፣ የምትመኝ ሴትም አይደለች። እኛም እንደዛው ነው። ስለዚህ ከዚህ በኋላ አይደርስባት ችግር የለውም። ሂደን ቃሏ እንዲሰጥልሃለች ወንድም እንዲፈታን አድርጋል። ከዚህ በኋላ ግን አጠገባችን እንዳይደርስ ችግር የለውም። እኔ ለሱ ሙሉ ኃላፊነቱን ውስጥ ያለው እሷን እንኳን ይቅርታ መጠየቅ አለበት ማለት ነው

ነው እንጂ በቃ ችግር የለም፣ ክሱን አነሳለሁ እንዲፈታ አድርጋለሁ። እኔ እሺ። የደረሰብን ነገር አይ ትናንትና ከሳምንት በላይ የተሰቃየንበት ከባድ ሁኔታ ስላለ ነው። እሺ። ደምባ ነበር የነበርን ታውቃለህ፣ እና ትላንትናም አሁን ነገሮች ምናምን በጣም ልጁ እንዲህ የሆነ እና በጣም በቃ ስለ የተማረ ልጅ ነው ምናምን ነገሮችንም መጨረሻ ፋይናሊ ምናምን ወደ ማስተካከሉ ምናምን ነገር ገብቶ ነበር። ያ የትላንቱን ቪዲዮ ሁላችንም ያየነው ነገር ነውና፣ ግን ደግሞ በመሃል ምንድነው የተፈጠረው አለመግባባት ነው ነው ከሩቆንን ስለሆነ እያየ የነበረው ሲነካት ጊዜ ሌላ ነገር ስለመሰለ ነው እንጂ ያው እነሱ ታሪክ ባለማወቅ ነው ይህን ችግር የፈጠርኩት። እናንተን ማስቀያራል ችግር ችግር በሽምግልና ይለቀ ካላችሁ ነገሩ በቃ በሽምግልና የሚያልቀበትን አንቺ ደግሞ ቃል ገብተሽ ምንም ችግር